አንዳንድ ልቅምቃሚ አይቶ አውቆች ትንሽ ነጻነት ያለበት ቤት ሲገጥማችሁ የምታደርጉትን ነው የሚያሳጣችሁ። ተመልከቱ፣ ይቺ በቅሎ እንዴት እንዴት እንደሚያደርጋት ማለት ነው። በእናንተ ጦስ እኩል የአረብ ሀገር ሴቶች ተብለን እኩል ኢትዮጵያኖች ተብለን እንሰደባለን። በዚህ አጋጣሚ ካሜራ የለም ሰዎቹ አይኙም ብላችሁ ያልሆነ ስራ የሚሰሩ ሰዎች ብትጠነቀቁ ይሻላቸዋል። መጨረሻቸው አምርምና ማለት ነው። በዚህ ክፋቷ ብቻውን እንግዲህ ከስራ ስትባረር፣ አሁንም ደግሞ የፈረደባቸው አረቦች እንዲህ አደረጉ እኮ ብለን እነሱ ልንወቅስ ነው አደለም። እንዲ እባካችሁ፣ የተሰደዳችሁበትን ዓላማ አትርሱ። ሰው ዓላማ ከሌለው ሁሉንም ነገር በቃ ይረሰዋል። ገብቷችኋል? ለምን እንደምትኖር እንኳን አታውቁም ማለት ነው። ስንቶች ውሃ እንኳን ቀርተው ለመጠጣ በሚሰቀቁበት በአረብ ሀገር ላይ እናንተ ግን ፈጣሪያችሁን አመስግናችሁ የተሰጣችሁን ጸጋ ብትመገቡ ምን ችግር አለው? አሰላሙ አሌይኩም ወራህመቱ ላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሪት ነኝ። ዛሬም በአዲስ ሂዶ መጥቻለሁ። አብራችሁን ቆዩ ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ልክ እንደ እኔ አረብ ቤት ውስጥ የምሰሩቶች እባካችሁን የመጣንበትን አላማ አንርሳ። እባካችሁን ያልሆነ ነገር ወደ ሚዲያ ይዘን ከመምጣት እንቆጠብ፣ ነው የዛሬ መልእክቴ ማለት ነው። ስንቶቹ አይደለም እንደዚህ ሚዲያ ላይ ወጥቶ ያዙ ልቀቁኝ ማለት ይቅርና ውሀ እንኳን ቀርተው ለመጠጣ ሰዎች አዩኝን አላዩኝም ብለው የሚሳቀቁ ስንት እህቶች ባሉበት ሀገር እንደዚህ ትንሽ ነጻነት ያለበት ቤት ሲገጥማችሁ እንዲሁ ያልሆነ ስራ ከመስራት እባካችሁን ተቆጠቡ በነገራችን ላይ ካሜራ የለም ሰዎቹ የሉም አያዩም ብላችሁ የምትሞኙ እህቶች ማለት ነው እመኑኝ አሁን ላይ አረብ ቤት ውስጥ ማለት ነው ካሜራ የሌለበት ከስንት አንድ እንጂ አብዛኛው ቤት ካሜራ አለው እናንተ ካሜራ ግዴታ ፊት ለፊት ተገጥሞ ካላየም ብላችሁ ነው አይደለም ከፈለጉት ቦታ ላይ ተቀምጠው የፈለጉትን ነገር ማየት ይችላሉ በስልካቸው አሁን ላይ ስለዚህ ሲሆን እኛ እየተሰደር ነው ለአላማ ነው ሰርቶ ለመለወጥ ነው ማለት ነው የአገሬ ልጆች እኛ ከካሜሮ ሳይሆን ፈጣሪያችን ፈርተን የተሰጠንን ሀላፊነት በአግባቡ ለመወጣት እንደው ጠንክረን ብንሰራ በዚህ ባረባ ተንካሻ ምክንያቶች ስራችን ሲበላሽ አረቦች እንዲያደረጉን አረቦች እንድናቸው እያለን እነሱንም ቢሆን ከምን ወለጅለው የመጣንበትን አላማችን ሳንድረሳ ስራችን ላይ ብቻ ትኩረት ብናደርግ ስንቶች ናቸው ማለት ነው እነሱ ለቀልድ ብለው እነሱ እንደ ዋዛ ብለው በሚሰሩት ስራ ስራቸው ተበላሽቶ አወዳደቃቸው ሁሉ የሚከፋ ስልኳን ቀምታ አባረረቻት ሻንጧን ቀምታ አባረረቻት ብሎ ካደረገቻት ሲባል እየሰማን እያየ ነው አይደለ ወላሂ አብዛኞቹ እኮ በምክንያት እንጂ ያለ ምክንያት ያንን ነገር አያደርጉባቸውም ስለዚህ እኛም ደግሞ ያ ነገር እንዳይደርስብን እባካችሁን ጥንቃቄ እናደርግ ከቻልነ ወደ ሚዲያ ይዘን የምንመጣው ቪዲዮ ሌላ እህቶችን የሚያስተምር ይሁን ለሌላ እህቶች የሚጠቅም ነገር ይሁን ካልሆነ ደግሞ ለመዝናኛ ወይም ያን ነገር በማድረጋችሁ ብቻ እናንተን የሚያስደስታችሁ ከሆነ ተደብቃችሁ ለራሳችሁ ፕራይቬት አድርጋችሁ ተቀመጡ ግን ልክ ጥሩ ስራ እንደሰራችሁ ሁሉ ህዝባችሁንም ሀገራችሁንም የሚያሰድብ ነገር እያደረጋችሁ ወደ ሚዲያ ይዛችሁ የምትመጡት ለምንድን ነው ኧረ ተው የሀገሬ ልጆች ነውር ነው ወላሂ በነገራችን ላይ በስደት ላይ ስንኖር የሀገሬ ልጆች ገብቷቸዋል። ጥሩም ሰራን መጥፎም ሰራን የምንወቀሰው መሆነ የምንደነቀው ወይም የምንመሰግነው እንደ ሀገር እንደ ዜጋ እንጂ እንደ ግለሰብ አይደለም። ኢትዮጵያ ውስጥ የሆነ ወንጀል ብትሰሩ ወይም የሆነ ጥሩ የሚያስመሰግን ስራ ብትሰሩ፣ እከሊት ወይም እከሌ የሚባል ሰው ነው የምንባለው። ገብቷቸዋል። በስደት ላይ ስንኖር ግን አንዲት ኢትዮጵያዊ ወይም አንድ ኢትዮጵያዊ ነው የሚባለው። እና ለራሳችሁ ክብር እንኳ ባታስቡ ለሕዝባችሁና ለሀገራችሁ አስቡ። በጣም ብዙዎች አሉ። አንገታችን ደፍተን ሰርተን መለወጥ የምንፈልገው ችግር አንገሽግሽ ሆን የተሰደርነው ያን ችግራችን ሳናራግፍ መመለስ የማንፈልግ ብዙ ልጆች አለን ማለት ነው። ገብቷችኋል። አሁን በፊት ምንድን ነው ሲባል የነበረው ኢትዮጵያዊ ሰራተኛ እንኳ እናመጣም ነበር ለምን እንትን ያደርጉናል እያለ እየፈራን ስለነበር ነው የሚሉ ወነ ይህን የሜዳን በተደጋጋሚ ትለኛለች። በጣም ነበር ምፈረው ኢትዮጵያዊ ሰራተኛ ከአንቺ በፊት አምጥቻ አላወቅ ምን ያለች። እኔ ስመጣ ከቤተሰቦቿ አንድም ኢትዮጵያዊ ሰራተኛ አላገኘው አንድም ማለት ነው። ያገኘዋቸው እንማናቸው እንዱ ልጆችን ነበር። እኔ መጥቼ ካዩ በኋላ ግን ወላ ከቤተሰቧ ሌላ ሰራተኛ አልነበረ። በዚህ ብቻ ኢትዮጵያን አመጣለሁ ብላ ክስራ ስለሄደች ህገ ወጥ ነበረች። መኖሪያ ወረቀቷን አሰርታላ ብዙ ዋጋ ከፍራ መጣስቀር ብቻ በዚያ ተናዳ አሁን ኡጋንዳና ስሪላንካ ምታለች እንጂ ይህን ያክል አመት ስቀመጥ ቤተሰቡ እንዳለ የሚያመጡ ኢትዮጵያዊ ሰራተኛ ነበር። ለምን በፊት የሚሰጠ እነሱም ዝም ብለው ከርቁ ነው ነበር የሚሰሙት እንጂ እውነት ከቤታቸው አምጥተው ኢትዮጵያዊ ሰራተኛ አሰርተው ያቺ ኢትዮጵያዊ ሰራተኛ ያልሆነ ስራ ስሰራ ይተዋት አይደለም በሰው ወሬ ነበር። መጥቼ ግን ስሰራ ዩኝ ያልሆነ ስራ አላገኙብኝም፣ ገብቷቸዋል። ወዲሆን እንደ መጣ እህቶቿ እናቷም ሰራተኛ አስመጭልን ነበር ያሉኝ። እኔ ግን ማንም ማስመጣትም አልፈልግም ለምን ብትሉ በእኔ ምክንያት ስራቸው ሊበላሽ ይችላል፣ በእነሱ ምክንያት የኔ ስራ ሊበላሽ ይችላል። እንደዚህ ያለ ነገር እንዳይገጥመች ስለምፈራ ሰው አምጭ ሲሉኝ እኔ አምጥቼ አላውቅም ማለት ነው። እና የሀገሬ ልጆች ከቻለ ጥሩ ነገር ሰርተን ሀገራችንም ራሳችንም የሚለውጥ ነገር እናድርግ፣ ካልሆነ ደግሞ የሚያሰድብ ነገር ከማድረግ እንቆጥብ ነው። ቀደም ሲል ያያቸዋት ልጅ እንግዲህ፣ መዳም ቤት ውስጥ እየሰራች በጣም ነው የምታስጠለው። በነገራችን ላይ ልጅቷ ሲጀመር የኢትዮጵያዊ ለዛ የላትም። በተደጋጋሚ አያት አለው ምግቡን ትብላ መሻላ ግን ምን ችግር አለ? ስርዓት ይዘን ብንበላ። እንዳያችሁት ምግቡ ያለው ጠብቃ ወይንም መላ ውስጥ ነው። ገብቷችኋል? እሷ ደግሞ ስትመገብ ያያችኋት፣ ምንድን ነው ምላስ፣ በእኛ ሀገር ምንድን ነው የሚባለው፣ ጭልፋ በጭልፋው አንስታ ከዚ ከእነ እንትን ነው ከእነ ማቅረቢያ ሳህኑ አቅርባ ነበር ስትበላ፣ በላ እያችኋት አይደለ? ሰላጣውንም ደግሞ እንደዚያ በእጇ እየዛቀች ነበር፣ ስትጨማለቅበት ነበር። አሁን አንዲት አረብ ይሄን ነገር ብታይ ዝምብላ የምታልፍ ይመስላችኋል? የሀገሬ ልጆች ዝም ብለ የምታለፍ ይመስላችኋል። እነሱ እኮ አንድ አምነው ቤታቸውን አማና ሰጥተውናል አይደለም። ሁሉም ሰው በተሰጠው ኃላፊነት ይጠይቅበታል ይባላል። ስለዚህ ለምንድን ነው በራሳችን ጊዜ ያልሆነ ነገር ውስጥ የምንገበው? ኧረ ነውር ነው። እንዲ ስንቶች አሉ መሰላችሁ የሚበሉት የሚቀምሱታተው ወላሂ ውሃ እንኳን ሲቀዱ ከጉሮሯችሁ። አንዲት ልጅ ምንድና አለች ባሁና ሳሎኑ ቅርብ ስለሆነ አለች ውሃ ቀድች ለመቅዳት ይቅርና ስጠጣ እንኳን ከጉሮሮ ሲወርድ ይሰሙኛል እያልኩኝ ሳቅ ያለችን ልጅ ያውቃለሁ። ወላይ ከምሬ ነው የምላችሁ። ስለዚህ እንደዚህ ብለው የሚኖሩ እህቶች እንዳሉ አታውቅም እንዴ? ነጻነት ስታገኙ በስነ ስርዓት ምግባችሁን አቅርባችሁ ውሃችሁን አቅርባችሁ፣ ቀስ ብላችሁ ተረጋግታችሁ፣ እንዲሁ ፈጣሪያችሁን አመስግናችሁ ብትበሉ ምን ትሆናላችሁ? ቆይ አንድ አለባበሳችሁን አስተካክሉ። ይቺ ልጅ እንዳያችኋት ማጥባህን ያለችሁ በአጭር ቀሚስ ነው። እሺ ሰው የለም አጭር ቀሚስ ትልበስ እንበል፣ ችግር የለውም ግን ምግቡ ደግሞ ለራሷ ብቻ አይደለም ያዘችው፣ እንዳልኳችሁ ሶሻል ሚዲያ ላይ ነው እያመጣች የለቀቀችው። ይሄን ብቻ ሳይሆን በተደጋጋሚ ቪዲዮ ትሰራለች እና ይሄ ነገር ትክክል አይደለም። እንዳልኳችሁ ቲክቶክ ላይ አረቦቹ አዩኝ ብላችሁ ደግሞ የምትሸወዱ ከሆነ በደንብ ነው የሚያቸው። የአገሬ ልጆች ግን ብዙ ነገር እየጠረቀሙ እያዩዋችሁ እንኳን እንዳላዩዋችሁ ሊያልፏችሁ ይችላሉ። ከዛ በኋላ ግን በምን ምክንያት ራሱ እንዳያሳፍሯችሁ ሳይነግሯችሁ ብዱን ሻንጣ ምንም ነገር አለ ብሎ ሊያሳፍሯችሁ ሁሉ ይችላሉ። የእናንተ ስልክ ቁጥር ስላላችሁ የእናንተ ስልክ ቁጥር ያለው ሰው ሁሉ የእናንተን ቲክቶክ ማየት ይችላል። ገብቷችኋል? እናንተ ላታዩዋቸው ትችላላችሁ፣ እናንተ ላታውቋቸው ትችላላችሁ። ለምን ፕሮፋይል የላቸውም፣ ስማቸው በሌላ ሊሆን ይችላል። ገባችሁ? እናንተ ግን እንደዚህ በቪዲዮ የምትወጡ ከሆነ የእናንተን የቲክቶክ አካውንት የእናንተ ስልክ ቁጥር ያለው ሰው ሁሉ ማየት ይችላል። እና ዝም ሲሏችሁ ብዙ ነገር እየሰራችሁ እያለፋችሁ ምንም አይነት ነገር ካልደረሰብኝ ወይም ካልተናገረችኝ አታየኝም ብላችሁ አትሸወዱ። ስለዚህ እባካችሁን ያገር ልጆች ረክሳችሁ አታርክሱን እንዴ፣ ምንድን ነው ወይ እንደዚህ በቅሎ ኧረ፣ ወላሂ በጣም ነው የምታሳፍሩት። እኔ ምን ማለት እንዳለብኝ አላውቅም። እንደው ለምስኪንቶቻችሁ አስቡላቸው እስኪ። በቀን እንኳን አንድ ምግብ የማያገኙ አሉ እንዳልኳቸው፣ ውሃ እንኳን ለመጠጣት ስንቶች ይሳቀቃሉ። እንዲሁ እናንተ ነፃነት ካለብን በቃ ደሃ ሲያገኝ አያውቅበትም የሚባለው ነገር እውነት ነው። እናንተ ለምን ብትሉ ከስር ከመሰረቱ እያየን ስላላደግን በቃ ድንገት ሲያልፍልን እንዴት እንደሚኮን እኳ ምን እንደሚደረግ እንኳ ጠንቅቀን አናቅም ማለት ነው። እና እውነት ለመናገር በጣም ነው የምናሳፍረው። ወላይ ግን ሁሌም እንደምላቸው በእናንተ ምክንያት በቃ ሚዲያ እንኳን ምን እንደሆነ የማውቀቶች አብረው ኢትዮጵያ ተብሎ ይሰደባሉ ማለት ነው። እንደ ቲክቶክ የማይጠቀሙ ሚዲያ የማይጠቀሙ ስንተቶች አሉ። ገብቷቸዋል በእናንተ ምክንያት ግን አብረው እነሱም ይሰደባሉ። ይሄን ያክል የህዝብ ልቀቁኝ እህል እንዲሁ ባሳደግ ይሄን ያክል እህል ደመኝ ያህል መጫወች ያህል መጨፈሪያ፣ ለምን ልክ ጥሩ ነገር ልክ የሚያስተምር ነገር ደግሞ እንደያዛቸው ሁሉ ሚዲያ ሊያመታቸው የምትለቁት ነገርስ በቅሎች። ስለዚህ ከቻላችሁ የሚጠቅም ነገር ይዛችሁን ካልቻላችሁ ደግሞ ከዚሁ ተደብቃችሁ እፈሱ ማለት ነው። ምግባችሁን ብሉ። አዎ ጎበዙን፣ ራሳችሁን ጠብቁ። መብላት ጥሩ ነው፣ ግን ምግብ ጥላት አይደለም። እንዴ፣ አታርክሱት እንዴ፣ ሀበሾች እንደዚህ ነው እንዴ የሚበሉ አታስብሉን። ፊሊፒኖች አይታችሁ ከሆነ በየሄዱበት ተላጃ መክፈት ነው ስራቸው ነው የሚባሉት። ለምን በተደጋጋሚ ስላዩዋቸው፣ እኛንም እንዲህ ነው የሚሉን።